ከዓለም ቁጥር አንድ ቢሊዮነር ሀብታም ነው። ብዛት ያላቸው ድርጅቶችና የቢዝነስ ተቋማቶች በስሙ ባለቤትነት ስር ይገኛሉ። ከግዙፍ መኪና አምራች ድርጅት እስከ ቴክኖሎጂና የህዋ ሳይንስ ምርምር ፋካሊቲዎች፣ ሁሉም ደግሞ የቢሊዮን ዶላር ግምት ያላቸው ተቋማት ናቸው። ኤሎን መስክ የስሙ መጠሪያ ነው። ዛሬ በዚህ ፕሮግራማችን ስለዚህ ሰው አስገራሚ የሚባሉ ምናልባትም ብዙ ሰው የማያውቃቸውን የህይወት መንገዱን ለናንተ ለተመልካቾች ቻችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብረውን ይቆዩ። ይህንን ቪዲዮ ላይክ፣ የዩቲዩብ ቻናሉን ደግሞ ሰብስክራይብ በማድረግ ፕሮግራሙን እንጀምረው። እንደ አውሮፓያን አቆጣጠር በ1971 ዓ ም በሳውዝ አፍሪካ ነው የተወለደው። የልጅነት ጊዜው ያን ያክል አስደሳች አልነበረም። በትምህርት ቤት ውስጥ በነበረው የአካል ቅርጽና ሌሎች ተያያዥ ጉዳዮች ሁልጊዜም በሌሎች ተማሪዎች ይቀለድበት ነበር። አንዳንድ ጊዜም ያለ ምክንያት ይደበደባል። ያን ያህል ጎልቶ አይታይ እንጂ የኦቲዝም በሽታ ተጠቂም ነው። ከአገሩ ሳውዝ አፍሪካ በ18 ዓመቱ የወጣው ኤሎን መስክ ወደ ካናዳዋ ፔንሲልቫኒያ ተጉዞ በኢኮኖሚክስ እና ፊዚክስ የመጀመሪያ ዲግሪውን ኋላ ደግሞ ወደ ካሊፎርኒያ በመጓዝ ገና በ24 ዓመቱ የፒኤችዲ ትምህርቱን ለመማር ችሏል። ኤሎን ለዚህ አበቃው አባቱ የነበረው የኤመራልድ ማዕድን ማውጫ ድርጅት ከሚያገኘው ገቢ ነው የሚሉ አንዳንድ ሰዎች ቢኖሩም ኤሎን መስክ ግን ይህን ነገር ፈጽሞ ውሸት ነው አባቴ የኤመራልድ ድርጅት ውስጥ ተቀጥሮ የሚሰራ እንጂ ያን ያህል ሀብታም የሚባል ሰው አልነበረም ብሎ ለቃለመጠይቅ በተጠራ ባቸው መድረኮች ይናገራል። ይህን አስደናቂ ሰው አሁን ላለበት ደረጃ ያበቃው ከሕፃንነቱ ጀምሮ ለኮምፒውተር ፕሮግራሚንግ ያለው ልዩ ተሰጦ ነው ቢባል ብዙዎች የሚስማሙበት ጉዳይ ነው። ገና በ12 ዓመቱ የራሱን ብላስተር የተሰኘ ቪዲዮ ጌም ሰርቶ ለአንድ ድርጅት በ500 ዶላሮች እንደሸጠለት ኤሎን በራሱ አንደበት ተናግሯል። ይህም የኤሎን ማስክ የቢዝነሱ ዓለም የመጀመሪያው ውሉ ነበር። ኤሎን ማስክ ብዙ ረብጣ ዶላሮችን ለማግኘት ጊዜ አልፈጀበትም ነበር። ዚፕቱ የተሰኘው የመጀመሪያ የኤሎን መስክ ድረ ገጾ ብቻ በ37 ሚሊዮን ዶላሮች ለሌላ ድርጅት ለመሸጥ ችሏል። ወደ 22 ሚሊዮን ዶላሮች የሚጠጉ ትርፎችንም ወደ ግል ካዝነው ገቢ አድርጓል። ኋላ ላይም ኤክስ ዶት ኮም ወይንም የዛሬውን ፔፓል የተሰኘ የኦንላይን ገንዘብ መቀበያና መላኪያ ፕላትፎርም የሰራ ሲሆን እንደ አውሮፓውያን አቆጣጠር በ2002 ዓ.ም ኢቤይ ለተሰኘ የቴክኖሎጂ ጂ ካምፓኒ በአንድ ነጥብ ሁለት ቢሊዮን ዶላሮች ሊሸጠው ችሏል። 180 ሚሊዮን ዶላሮች ደግሞ ለኤሎን መስክ ትርፍን አስገኝተውለታል። አሁን ከ200 ሚሊዮን ዶላሮች በላይ የግል ሀብት ለማካበት ችሏል። ታዲያ ከዚህ ሁሉ ትርፍ ግማሽ ያሉን ከድሮም ጀምሮ ፍቅሩ በነበረውና ብላስተር የተሰኘውን የህዋ ወይንም የስፔስ ነክ ጌም እስከ መስራት ላደረሰው የስፔስ ሳይንስ ፍቅሩን እውን ለማድረግ እንዲሁም የሰው ልጆች በሌሎች ፕላኔቶች ዘንድ የመኖር ቡድንን ለመፍጠር ሲል እንደተጠቀመበት ኤሎን በአንደበቱ ይናገራል። እንደ አውሮፓውያን አቆጣጠር በ2002 ዓ ም ስፔስ ኤክስ የተባለውን የራሱን ሮኬት ማስወንጨፊያ ድርጅት ይመሰርታል። ለመጀመሪያ ጊዜም መልሶ ማገልገል የሚችሉ የሮኬት አይነቶችን በመስራትና ከ6000 በላይ ሳተላይቶችን ወደ ህዋ በመላክ ብዙ ከተሞች ፈጣን የሆነ የኢንተርኔት አገልግሎትን እንዲያገኙ አስችሏል። በ2004 ዓ ም ደግሞ ቴስላ የተባለውን የኤሌክትሪክ መኪና ማምረቻ ድርጅት ያቋቋመ ሲሆን በአጭር ጊዜ ውስጥ በአሜሪካ የስቶክ ገበያ ላይ ከፍተኛ የስቶክ ዋጋ ካላቸው ድርጅቶች መካከል አንዱ ለመሆን በቅቷል። ዘ ቦሪንግ ካምፓኒ፣ ኒውራሊንክ፣ ስታርሊንክ እና ኦፕን ኤአይ የተባሉት የቢዝነስና የቴክኖሎጂ ድርጅቶቹ ኤሎን ማስክ በግሉ በአንድም ሆነ በሌላ ደግሞ በተባባሪነት ያቋቋማቸው ግዙፍ ድርጅቶቹ ናቸው። ኤሎን ማስክ የሊደርሺፕ ወይንም የመሪነት ችሎታው ብዙዎች ያደንቁ ታል ድንገት በአቋቋማቸው ካምፓኒዎች ማካከል በአንዱ ተከስቶ ዝርዝር የቴክኒካልና የኢንጂነሪንግ ጉዳዮችን ለሰዓታት ያለማቋረጥ ሊወያይ ይችላል። ለሶስት ወራት ጊዜ የታቀደውን ፕሮጀክት በቀን ውስጥ ተሰርቶ እንዲጠናቀቅ ትዛዝም ሊሰጥ ይችላል። የዚህን ሰው የግል ሊወት ታሪክ ጽፎ ለንባብ ያበቃው ዋልተር አይዛክሰን የተባለ ጸሐፊ፣ ኤሎን መስክ ረዘም ላሉ ጊዜያት ያለ ስራ መቀመጥም ሆነ ለአእምሮው ረፍት መስጠት የሚወድ አይነት ሰው እንዳልሆነ ይናገርለታል። በፈረንጆቹ ጃንዋሪ 2022 ዓ.ም ኤሎን ማስክ የዓለማችን ቁጥር አንደኛ ቢሊዮነር ለመሆን ቻለ። ገንብቷቸው ከነበሩት ድርጅቶች መካከል ቴዝላ የመኪና አምራች ድርጅት ብቻውን ከአንድ ትሪሊዮን በላይ የሚገመት ግዙፍ ካምፓኒ ለመሆን በቅቷል። ሌሎች ድርጅቶቹ ሲጨመሩ ደግሞ የዚህ ሰው አጠቃላይ ሀብት በዚች ምድር ከሚገኙና በግል ይዞታ ስር ካሉ የቢዝነስ ተቋማት ውስጥ እርሱ ጋር ለመድረስ የሚችል አንድ ቢሊዮነር አይኖርም። በፈረንጆቹ 2022 ዓ.ም ማብቂያ ሰሞን ኤሎን መስክ ትዊተር የተሰኘውን ፕላትፎርም 44 ቢሊዮን ዶላሮችን በማውጣት የግሉ ያደረገበት ወቅት ነበር። ትዊተር የነጻ ሀሳብ መለዋወጫ መድረክ በመሆን ዲሞክራሲን በዓለም ዙሪያ ለማስፈን ያስችል ዘንድ ይህን አድርጊያለው የሚለው ኤሎን መስክ የድርጅቱን 100% አክሲዮን ገዝቶ ባጠናቀቀበት ማግስት ካምፓኒው አስቀድሞ ከነበረው ሲሆናቸው 7500 ሰራተኞች ውስጥ 80% የሚሆኑትን ሥራ እንዲለቁ አደረገ። የድርጅቱ ወጪና ገቢ የተስተካከለ እንዲሆንና ካምፓኒው ለሚያደርገው የአሰራር ለውጥ አመች ሆን ዘንድ ይህን አድርግ ያለው በማለትም አሳውቋል። ንግግር እንዲያቀርብ በተጋበዘባቸው መድረጎች ሁሉ ያለ ፍሪ ስፒች ወይንም ነፃ የውይይት መድረክና ሀሳብን በነፃነት የመግለጽ መብት የወደፊት የሰው ልጅ ስልጣኔ እውን መሆን አይችልም የሚለው ኤሎን ማስክ የቀድሞ ትዊተር የአሁኑ ደግሞ ኤክስ ካምፓኒ ይህን ዓላማ ከግብ ለማድረስ እንደ ዋነኛ መሳሪያነት እንደሚጠቀመውና ትዊተርን ለመግዛት ካነሳሱት ምክንያቶች ውስጥ አንደኛው ይህ መሆኑን ይናገራል። የቀኝ ክንፍና የግራ ክንፍ የፖለቲካ ርዕዮተ ዓለሞችን በእኩል መድረክ የሚንጸባረቅበትና ብዙዎች ሀሳባቸውን የማስተላለፍ ነጻነታቸው በመንግስታቱ ድርጅት እንዳይታፈን ስል ይህን ድርጅት በእኔ አገዛዝ ስር አድርጌ ችግሩን ለአንዴና ለመጨረሻ ጊዜ እፈቷለሁ ብሎ የተነሳው ኤሎን ማስክ ከታቀደው ዓላማዎችና ተቃራኒ የሆኑ ድርጊቶችን ለመፈጸም ግን ትንሽ ጊዜያትን ብቻ ነበር የፈጁበት። በአንድ ሰሞን በፊዚክስና በኢንጂነሪንግ እንዲሁም በቴክኖሎጂ ዙሪያ ተጠምዶ የነበረ ሰው በድንገት በኢንተርኔቱ ዓለም የመረጃ ፍሰት ላይ ተጨንቆ ቢሊዮን ዶላሮችን ከካዝናው አውጥቶ ትዊተርን እስከ መግዛት ያደረሰው ትክክለኛ ምክንያት ግን በእርግጥም ኤሎ መስክ እንዳለው የነፃ የውይይት መድረክና መንግስት በግለሰብ ጋዜጠኞች ላይ የሚያደርሰውን ጫና ለመቀልበስ ነውን? እስቲ ነገሩን ጠጋ ብለን እን መርምር ይህም ቪዲዮ እስካሁን እየተከታተላችሁ ከሆነ ላይክ በማድረግ ለሌሎች እንዲዳረስ ያደርጉ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታዲያ ኤክስ በሚል አዲስ የድርጅቱ ስያሜ ሥራ በጀመረበት ማግስት ከዚህ በፊት ታግደው የነበሩ ትላልቅ የሚባሉ የትዊተር አካውንቶችን እገዳቸው እንዲነሱ አድርጓል። የፕሬዝዳንት ዶናልድ ትራምፕ፣ ኮሜዲያን ኬቲ ግሪፊን እንዲሁም ጆርዳን ፒተርሰን የተባሉት የታዋቂ ግለሰብ አካውንቶች ከእገዳ ከተነሱት የትዊተር አካውንቶች ዋነኛና ተጠቃሽ የሚባሉት ናቸው። ይህ ውሳኔ ነፃ የዲሞክራሲ መድረክ የመፍጠር አንደኛ ጅማሮ ነበር ታዲያ ባለቤቱ ኤሎን ማስክ የሚለጥፋቸው ፖስቶች ከሌሎች ተራ የትዊተር አካውንቶች ይልቅ እርሱ እንደሚፈልገው ጎልተው ተደራሽ አለመሆናቸው ያሳሰበው ይህ ሰው ሰማንያ የሚሆኑ የድርጅቶቹን ኢንጂነሮች በማሰባሰብ የእርሱን የግል አካውንት ከሌላው በተለየ በብዙ መቶ እጥፍ እይታቸው እንዲጨምርና ተደራሽነት እንዲኖራቸው ማድረጉ ግን ብዙዎች የማያውቁትና ያላስተዋሉት ጉዳይ ነው። የትዊተር አልጎሪዝም መመሪያ የኤሎን ማስክ ልጥፎችን ከሌላው በተለየ በሚሊዮን የሚቆጠሩ እይታዎችን እንዲያገኙ እድሉን ይሰጣል። በመቀጠልም በትዊተር ውስጥ የሚገኙትን የሰብስታክ ሊንኮች ወይንም የግል ጆርናሊስቶች ሀሳባቸውን የሚያስተላልፉበት ድረ ገጽ ማስፈንጠሪያን ያካተተ ማንኛውም አይነት ፖስት ላይ ሰዎች ኮሜንት፣ እንዲሁም ሼር ብሎም ዳውንሎድ እንዳያደርጉ የሚከለክሉ አሰራርን ይዘረጋል። ከዚያም አልፎ ኤሎን መስክን ለመተቸት የሚነሳ ማንኛውም የግል ጋዜጠኛ ነኝ ባይ እየታ ደነ አካውንቱ ይታገድ ጀመር። አንዳንዶቹን በህዝብ ድምፅ እገዳቸው እንዲነሳ ቢደረግም ብዙዎች ግን ይህን ድል አላገኙም። አሜሪካን ጨምሮ በሰባት ሀገራት የተወጣቱ ወደ ሁለት ሚሊዮን የሚጠጉ የትዊተር አካውንቶች ላይ በተደረገ ጥናት የቀኝ ክንፍ የካፒታሊስት የፖለቲካ አይዲዮሎጂ የሚያስተላልፉ አካውንቶችና ከግራ ክንፍ የሶሻሊስት የፖለቲካ ሀሳቦችን ከሚያሰራጩ የትዊተር አካውንቶች ይበልጥ ተደራሽነትና በፈረንጆቹ የሰጣቸው አነጋገር ቫይራል የመውጣት እድል ለመጀመሪያዎቹ የትዊተር አካውንቶች ይበልጥ ያደላ መሆኑን በጥናታቸው ገልጸዋል። በሌላ በኩል መንግስታት ለሀገራቸው ሰላም አደገኛ ነው የሚሉትን የትዊተር መረጃዎች እንዲነሳላቸው ትዊተርን መጠየቅ የሚችሉበት ገቨርመንት ሴንሰርሺፕ የተባለ የአሰራር ሂደት አለ። ታዲያ ይህ አሰራር በቀድሞ ትዊተር ዘንድ እምብዛም ሲተገበር ባይስተዋልም በኤሎን ማስክ አገዛዝ ወቅት ግን የዚህ ገቨርመንት ሴንሰርሺፕ በከፍተኛ ሁኔታ ሲጨምር ተስተውሏል። ለምሳሌ በ2023 የቱርክ ፕሬዝዳንታዊ ምርጫ ወቅት የቱርክ መንግስት በምርጫ ሂደት የህዝብ ድምፅ እንዳላገኝ ያሰጉኛል ያላቸውን ሁለት ተቃዋሚ የትዊተር አካውንቶችን እንዲታገዱ ከትዊተር ጋር በጋራ ሰርቷል። የቀድሞው ትዊተር በአንድ ወቅት የቱርክ መንግስት የሙስና ተግባሩን ያጋለጡ የትዊተር አካውንቶችን እንዲታገዱለት ጥያቄ ቢያቀርብም ይህ ጥያቄው ውድቅ ስለሆነበት የትዊተር ድረገጹ በሀገሪቱ ለሳ ሳምንታት እንዲዘጋ ተደርጎም ነበር። ታዲያ የአሁኑ ትዊተር ግን በየሀገራቱ ሊገጥመው የሚችለውን እገዳ ፍራቻ አግድ የተባለውን አካውንት ሁሉ ሲያግድ ወይንም ባንድ ሲያደርግ ማየት የተለመደ ነገር ሆኗል። ይህና የመሳሰሉት ተግባራት ኤሎን ማስክ የትዊተር ገጽን ለራሱና ለሚፈልገው ዓላማ ጠምዝዞ እየተጠቀመበት እንዳለ ያሳብቃሉ። ብዙዎችም አስቀድሞ ካነሳቸው የካምፓኒው ዓላማዎች ተቃራኒ የሆኑ ድርጊቶች መሆናቸውን ሊገልጹ ይስተዋላሉ አሉ። በዚህም ሆነ በዚያ ዓለም ላይ በግሉ በቴክኖሎጂው ዘርፍ በመረጃ ልውውጥና በአጠቃላይ የዓለም ኢኮኖሚን ከሚዘውሩ ጥቂት የዓለማችን ቢሊዮነር ቱጃሮች መካከል የኤሎን መስክን ያክል ተጽዕኖ ያለው ሰው ለማግኘት ይከብዳል። እኛም በዚህ ሰው ዙሪያ ያተኮሩ መረጃዎችን ለእናንተ በዚህ መልኩ አሰናርተን አቀረብን። እስከ ፍጻሜው ድረስ ስለተከታተላችሁን እያመሰገንን ፕሮግራማችንን በዚያ አበቃን። ሌላ ቪዲዮ እስከምንገናኝ ድረስ ሰላም ይሁኑ።